ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የተመሰገነ ይሁን፣ ክብሩ ይስፋ ለመድኃኔዓለም። ብዙ መነሽ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ በጽናት ድራማ ከች ብያለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሸር እያደረጋችሁ እንድታበረታቱ በትህትና እጠይቃለሁ ማለት ነው። የሞዳችሁና የማከብራችሁ በጣም ደስ የሚል የፅናት ድራማ ዛሬም ተላኳን አብረን የምናየው ይሆናል። ወደ ቪዲዮ ከመሄድ እንደነገርኳቸው ላይክ እንዳትረሱ። ወደ ቪዲዮ አለማድረግ ይችላሉ። ማን ያስገድደኛል? ማንም። ግን ቃል ቃል ነው ታውቃለህ። በፍቅር ምልሃል ጭቅጫቅ የሆንክ ሰውዬ በቃ፣ አንድ ነገር ከያስካትፈታማ ለቃል ይታመናለሁ። ሰዎችም ለቃላቸው እንዲታመኑ እጠብቃለሁ። እሺ፣ በቃ ልብሴ ለብሼ ይመጣሉ። ሳሎን ሂድ ምን አፍረኝ ባልሆነ እንዲ አት ሰውዬ፣ ምን አርግ ነው የምትለኝ? ጥሩ ገናሽ ስለሆንኩ ነው። እና ከኔ ጋር ምን ያገናኘዋል እንዴ? ታውከው እንዴ ክራየቡ ቆየት ደ ነው አስጨነቀኝ እኮ። እያለች ጽናት ሶፋ ላይ እየተንዳ እየተንጎራደደች ክብሮን እንዳለማክረው ክብሮም የለም? ናሁም ከምሩ ጋ ወደ ቤቱ ይሄዷል። እሺ አሁን ምን ይሻለኛል? እያለች በጣም ጨንቋታል ማለት ነው። ፅናትዬ፣ ብደውልልህ አታነሳ አይ ትላለች። ጆሮዬ ነው ጆሮዬ ነው ብላ ተንጎራደዳለች። እያለች በጣም እያስባለች ቆይ ኪራይም የት ይሻለኛል የት ይችልፈለገ ወይ ወጥ የቱ ምን ነው ቾል ፈልገህ ነ ክራይ እያለች በጣም ታስባለች። በጣም በጣም እያሰበች ነው እንግዲህ፣ ብቻውን ቁጭ ብላለች። በጣም ያሳዝ ነው። አልቀስ ጀመረች። እሪ ላለቀሰች አይ ፍቅር እዚ ጋር ደግሞ በጣም እያሮጠ ቤቱ ይዞት ይኖር እንዴት? ራሱ እኮ እብድ ነው፣ እብድ ነው። ራሱ ያገኘው ልጅ ማለት ነው። አይ አቤት፣ አይ ሰክረሻን እንዴ ይላል። እንዴ ራሱ ሰክሮ ራሱ ጡዞ ማለት ነው። አረ ኪራ ግን ቆይ፣ ከመቼ ጀምሮ ነው መጠጣት የጀመረው? ከዛሬ ያውን በነፃ ይላታል። ግን ማስታወቂያ ላይ እንደማየው ማስታወቂያ ላይ እንደማየው ጣጣች ይላጥ ክራን ይቀልል፣ አይደለም። ቆይ ምን እንደዚህ ይጣራ? በዛሬ ስልክ ከተነሳ እኔ ብቻ ማቀው፣ እናንተ የማታውቁት የተለየ ችግር አለ። አንቺ መች ማይገባሽ። አይ አሁን ግቢ እና መጥተኝ፣ እኔ መጥቻለሁ። ብቸኝነቱንማ አሁኑ ልመጁ ከነገ በኋላ አታገኘ ምንድነው የምታወራው አልገባኝም? አንቺ ምን አብራርተሽ ነግረሽ ታውቃለሽ? እኔም ስለዚህ በዝርዝር ማስረዳበት ምክንያት የለኝም። እሽ በቃ አሁን ስለሰከር ነው፣ ግባ እናተኛ። ነገ እናወራለን? ነገ ነገ የሚባል ነገር የለም። ነገ የእኔ መጨረሻ ቀን ነው። ምንድነው የምትለው አልገባኝም። ወንድ ልጅ ያረጋን እንጂ አያወራም። አሁን ልተኛ። እሺ ግባ እናተኛ ትላለች ብሎ ይተኛ። ቆይ ኪራ- ኪራ ቆይ፣ ባለፈ ነገር እየወቀስከኝ አይደለማ ብላ ትለዋለች። እሷ እንግዲህ ሁል ጊዜ ሲሰክል ልብሱን አንስታ ምን ብላ ብርድ ልብሳ አልብሳ ምን ብላ ነው ጽናት እንግዲህ፣ በጣም የምትንከባከቦ ኪራን በጣም ደስ ይመታል ደስ የሚሉና የብዙ ቤት ያለም ሊሆንም የሚችል ወደፊት በሀዘንም በደስታም እንዴት የምንወዳቸውን ሰዎች እንደምንንከባከባቸውን ነው የሚያሳየው ድራማ ማለት ነው። በጣም ደስ ይላል። እውነት ለመናገር አቤት ኪራ እየቀባጠረ ነው እንግዲህ፣ እየቀባጠረ ነው ኪራ እሷ ደግሞ ምጣ ልብስ ብርድ ልብስ እያለበሰችው ነው። እግሩን አነሳችና ሶፋ ላይ ያደረገችው ማለት ነው። የኔ ውድ ምጽ ጽናትዬ ጽናት በጣም ምርጥ ሰሆነች፣ በነገሬ ላይ ማለት ነው። ሁለቱም ማፍቃ ግን የጽናት ደግሞ በጣም ደስ ይላል ደስ ነው የሚለው ብላ ተጮፍበታለች። ችብድ የሆነች ሴትዮ ምንድን ነው? ምን እያደረግ ነው እዚህ?

ለማንኛውም ማታ ማታ አልብቻሽ ነው እንዴ የምታወሩው? እኔ አዎ እህቴ እያልሽ ነበር። ተሳስተ ነው ማረሚላ። አሁን እሄድ ወደ ቤት። ለማንኛውም ማታ የሰራውልሽ ቆንጆ ምግብ አለ፣ እሱን ሰርተሽ ብይ። ክብሮም፣ ወይ አመሰግናለሁ። ወላ እሺ ከሰራቴ ይላታል። እሺ ከሰራቴ ሁለተኛ እንዳመጣ ብላት አቀጠ ግን አፍቅሯታን መሰለኝ። ይችል ልጅ ማለት ነው እንደ ሳይፋቀሩ የማይቀሩ እውነት። እንግዲህ ኪራ እየተገላበጠ ነው። ሰው ቁጭ ላይ እየጠበቀችው ነው ማለት ነው እስከሚነቃ ድረስ። ኪራ ነው። አንተ ራስ ምን ሆነ ነው? መጣ እኮ ሰክራ ነው የመጣው። ምን አልኩ ያልኩሽ ነገር ያለ ስለምን ተመስገን፣ ምንም አላልኳትም። አይ ምንም፣ ቆይ ቆይ፣ ደግም መስከር ጀምረ ነው? አይ አይደለም፣ ትናንት እኮ የሆነ ድግስ ይች ነው የሌለበት ድግስ፣ በዛሬ ደግሞ ስራ ብለን የወጣው በአጋጣሚ ነበር የሄድኩትኝ ብሎ ይዋሻታል ማለት ነው። እሱ ግን እንግዲህ ስልኬስ ይላል እኔ እንጀም ማታም ከስልክ ውስጥ ኪስ ውስጥ አስፈልገውም የለም። ወይኔ ብሎ ሸወደ ማለት ነው ብሎ ይዛን ማለት ነው የሆነ ቁጥር ሰጥቶታል። ከዛ የሆነ ቁጥር ስለሰጠው ሊደውል እየሮጠ ሄደ ማለት ነው። ቆይ ምን እየተፈጠረ ነው ብላ ትላለች። እንግዲህ እሷ ደግሞ ተጣጠፍና ቁጭ ትላታለች። በጣም ስለታሸሽው ይተውሻል። እዚህ ግን ከቅድም ጀምሮ ልክ አይደለሽም። አረ ምንም ዝም ብዬ ነው። ምንድን ነው ጽጌ? ትናንትና እኮ ኪራ ሰክሮ ነበር የመጣው? ኪራ ማን? አዎ። እና ደግሞ አወራሩም ልክ አይደለም። ልክ አልነበርም። ነጋታይ ምናምን ሲል ነበር። ለምን አራቅም በደንብ ምሳ ለወረው ነው የተኛው። ናሁም እኮ ሳንተኛ በጊዜ ስንደውልለት ስልክ ያነሳም ነበረ። እንዴ፣ በድንገት ለምንድን ነው እየተወኩን ባህር የሚጀምሩ? አንቺ እያለሽ እየወጣ ነው። እና ምን ሆነ አራቅም? ግን የእናቱ ሞት እያደረ እየተሰማው ነው መሰለኝ። እንዴ እንዴ እሱንማ ተነጋገርበት አይደለም። ሁሉንም ነገር የፈጣሪ የሰጡት አይደል እንዴ? አይሰኔ አንዳንድ ዘዘኖች እኮ እያደሩ ነው የሚጸኑት። እሱማ ልክ ነሽ። አጥንትሽን ሰርስሮ እድሜ ልክሽን በህልመሽን በሆነሽም እያሰቃየሽ ነው የሚኖረው። ጠዋት ራሱን ለማወቅ በጣም ጣርሆኝ። ግን እኮ ቁርስ ሳይበላም ነው የወጣው። ወይኔ እና ሆሜን አውረው ሊበለው እንዴ? በፍጹም አሁን እኮ ባለትዳሮች ናቸው ምንም ቢፈጠር ችግራችን እራሳቸውን ለመፍታት እንሞክራለን። ኪራ በህይወቱ ብዙ ነገሮችን እያስተናገደ ነው። ስለዚህ አትፍረጅበት፣ እሱን ለመረዳት እንሞክር። ኪራእንኩ እንኩ ከሀዘኑ በቀጡ እንኳን አላጋገምም። እስቲ አስቢው በስቻ አጭር ጊዜ ውስጥ እንዴት እናቱ መርሳት ይችላል? እሱ ኧረ እሱ ከጎኑ የሆኖ ምንም ይበለኝ እኔ ብቻ የከበደኝ አታገኝ የሚለው ቃሉ ነው። ምን ላይ ቃሉ ነው? በናትህ ትላለች ማለት ነው። ፅናትዬ ደሞ የማትገኝ መስሎ ነበር አይደል? ብሎ ተናዶ አባት፣ ተረጋጋ። ያማን እንደ አንተ ማነህ? ቅዱስ ነኝ። ነገር እኮ ለነገሩ እንደዛ አሰከረህ። እንዴት እንዴት አስታውሰኛለህ? ስልክህማ መኪና ተይዛ ነበር። እሷን ለማስለቀቅ ስልህ ስልክን ሰጠኋቸው። አንተ እንደ ቆይ፣ አንተ ስልክ ምን ያደርግልሃል? መኖር አልፈልግም አይደል ያልኩህ? ቆይ ልታሳብደኝ ነው እንዴ? ቆይ እውነቱን ለምን ስነግርህ ታብዳለህ? ትናንት እኮ ልትሞት ነበር። እኔ እስከ ዛሬ ያሸጋገርኩህ ነው። አንተ አላመሰገንከኝም እንጂ የዛሬዋን ጀንበር እንድታያት ያደረጉህ እኔ ነኝ። ቆይ ስልኬ ከሌለ ለምን እና ያልክ? ቆይ ደግሞ ቀድሞውን ስፈልግ ነው ያልኩት። ምነው

ሞተን የምትደግስ ስራ አስወዳድ። እሷ አይደለች የደወለችው። ቆይ፣ እሷ እንደደወለች ደወለች በናወቅ መቼም፣ ከእሷ ውጭ የህይወቴ ብለህ ሴባ ታደረገው ወይስ ተስፋም የተቆረጠ ሰውም ይደረጋል። ጀት ያደርጋል። ቆይ ማነህ? ቆይ፣ ለምንድን ነው እንደዚህ የምትናገር? እንዳንተ አይነት ሰው ሳይስ መናገር ምክንያቱም እችን ደካማ አለም መጋፈጥ ስለሚቀጣቸው ደካማ ስለሆነ፣ አሁን በቃ የሆነ ኮታሉ ስድክ ብሎ መኪናውን አስነስቶ ላሽ አድርጎ ይወስደዋል ማለት ነው። ወይ መችክ ጠው ሳናይት ጋር በር እየተንኳኳ ነው። መሽም ክብሮም ነው መሆን ያለበት እዚህ በር ላይ በሩን የማንኳኩ መቶ ፐርሰንት ክብሮም ነው መሆን ያለበት። እና ኧረ መጣሁ እያለች እየተነሳች ነው አጅሬት እንግዲህ አብረን የምናየው በሩስ። ግን ሰላም፣ እንዴት ነሽ? ደህና ነሽ ወይ? እንደምን አለሽ? ቁጭ ቤቱ እራሱ አልተጸዳም ይላል። እዚህ ደግሞ ምን ታደርጋለህ እንዴ? ምን ሆነሽ ብዬ ልጠይቅሽ ነው። ደህና ነኝ፣ በቃ ሂድ። አንሸራሽር ቁጭ ግባና፣ ወጣት አትለይም እንደ አንተ ሰውዬ። በላህ እ ደግሞ ደግሞ ፅናት መኩሪያ ማን እንደሆነ እነግርሻለሁ። እና ምን ይጠበስ? ለምን ስለኔ ጠይቃት ነው እንደዚያ ስትል? እንደማላረግ በደንብ ታውቂያለሽ። ስለ አንቺ ማወቅ አልፈለግም እንደሆነ አዎ ባልልሽ እንደምትናደጅ ስለማውቅ አዎ ብልሽ ይቀለኛል። አረባም አሁን በላሁ። አፈር ብላ። ምንም ልትጠቀሚ ልፈልገሽ ነበር። እኔማ በምን አቅም የሰራሁት በኮሰረት ነዋ። ጀመረ ደግሞ ለማንኛውም ስራ አለኝ ብትይ አልነም ያለሽም። እናቴ የሴት ልጅ እንዴት አድርጌ እንደማከብር አስጠንቅቃኝ አደገችኝ። ኩሽና ይገባኛል ማለት ነው። እንደውም መግቢያ ለብራንጅ እንዴት አድርጌ እንደማስወጣ ያውቃል ብላ ትዝተበታለች ማለት ነው። ወይ ጉድ። እዚህ ጋር እየተንከራተተች ነው። እንግዲህ ኪራን እየተጠበቁ ነው። እንደውም ምን አይነት ጣጣ ውስጥ ነው የገባነው።

ማጠብቃለሁ ብሎ እየተንገዳገደ ይሄዳል ማለት ነው። ኪራ እውነት ለመናገር ግን ነ አንተ ማነህ? ላወራችሁ ፈልጋለሁ ብሎ ይላል። ግራ እንደተጋባችሁ አውቃለሁ? መነጋገር አለብን። ማነህ? ምንድን ነው? የኪራ ጓደኛ ነኝ። ኪራ ከመቼ ጀምሮ ነው? እኔ የማላውቀው ጓደኛ? አዎ፣ እንደማትለያዩ እንደማትለያዩ ከሞላ ጎደል ኪራ ነግሮኛል። ቆይ መቼ ነው ጓደኛት መማሾቻችሁ? ከትናንት ጀምሮ፣ ትናንትና የተመሰረተን ጓደኛ ነን። ዛሬ የምታወር ጥናት ቃላቶች ከፈጥነው ካንደበትሽ እንደ እንዲሁ ጧት ፈቀጀላችሁ ፈለይ በዛ ሰው ይጎዳሉ። ኪራ- ቅዱስ ቅዱስ፣ ለምንድን ነው ዳርዳሩ እምትለው? ለምንድን ነው ቃተው የማትናገሩ? ኪራን ከራን ያገኘሁት መሀል ምንድን ነው አንተ ገብተህ የቀረህ እኮ? አንተ አንተ እንደሄዳ ይለውን ማለት ያስጨነቃችሁት ነው እንዴ?

ትላለች ማለት ነው። ምሩ እያቀናናችሁ ነው እውነት ለመናገር እየገደ ቆይ ክራ የመሆኑ ነው። ቆይ ክራ ግን ምን ሆኖ ነው ምንስ ቢያጋጥመው? እፍ ምን ሆኖ ቢሆን፣ ወይ አምላኬ እባክን ዳግም አዘና መከራን እንዲያጋጥመው ያልፈልግም። ጸሎት ታደርጋለች ፅናትዬ ማለት ነው። እንግዲህ ዝቅተልና የሆነ ነገር ትፈልጋለች ማለት ነው። ከዛ የኪራ ጓደኛ አዲስ ጓደኛው ደግሞ ይመጣና የአያታን፣ ከዛም በኋላ እንዴ፣ እንዴት መጣህ? መኪና አለ እየነዳው መጣህ። ስለ መኪና ማንም አልጠይቀ፣ ግን እንዴት ብለህ በሩን አለፍክ ነው? ኪራ ከኔ የሚደብቀው ነገር የለም፣ ካንድ ነገር ውጭ። አንድ ነገር ምንድን ነው? ልብ ነው፣ ላንቺ ያለው ፍቅር ፍቅሩን አውቀዋለሁ፣ ምስክርም አስተርጓሚም አያስፈልግም ብላ ትላለች። ለምንድን ነው እንደሱ የምታይ? ምንም ይወት። እንዴት አድርጋ ጥሩ አርጋ እንዳስተማረች ገርሞኝ አልገባኝም። የምን ትምህርት ምንን ታገኛለህ እንዲ? ከጌራ ጋር ከተዋወቀ ገና ሳምንታችን ቢሆንም ስለ አንቺ ጥሩነት መልካምነት ስምሽ ካፍ የጠራ አይጠፋም። ስለዚህ በደንብ አቀሻል። እሱ ግን እሱ ነው። እኔ ያየ እኔ እኔ ያየውት ያለ ነገር አይ፣ ምንም እንዴት ገባ ነው ያልኩት። ማታ ሰመጣው ቁልፍ ረስቸው ነው እና ከፍቼ ገባሁ ይላል። እንግዲህ ውዶች ቪዲዮ እንደተመቻቸው ተስፋ አደርጋለሁ። የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ